ላይሰበርማአንዱ ከተሰበረ ምን እንዳልኩ ነው፣ ሁለት ሜትር ከምናምኑ ርዝመቱ ከአብዶ በመቶ ብር ቀንሳ ሁለት ሺህ ዘጠኝ መቶ ብር ነው ብትኋላ፣ አንተ ግን ለለሚ ስጣት። ለለሚ ነው ለሰሚ ስጣት። ሶስት ሺ ብር ነው ይጨምራል ብዬ ነበር። እንትኑ አሁን ያንተ ደግሞ እንዴት መሰለህ እቻያት እቺ እዚህ ጋር ነው የምትሰካው። ከዛ እዚች ጋር ስትጨነት ይሄ ከዛ እንዴት ጨምራ ላይ ይሄ ቀን ላይ ልዩነት ላይኖር ይችላል። ጨለማ ላይ ግን የሆነ እንትን ለመስራት ምናምን ቻርጀር አለ የአብዶ። አሁን ይሄን ይሄ የለው መብረት ሰጣ፣ በጨለማ ማለት ነው። ስለዚህ ያንተ መቶ ብር ይቀንሳል። አሪፍ እቃ ነው። በስነስርዓት ያዝ። አጠቃቀሙን ምናምን ደግሞ ሙሉ ለሙሉ አሳይሃለሁ። አመሰግናለን እዚህ ጋር ልጠይቅህ ይሄ እንዲያውም እኮ ለአብዱ ማለት ነው ለአብዱ ምን አልኩት መሰለህ አዲስ አበባ ዴሊቨሪ የሞተረኛ ልጅቷ እንደነገ ልትመጣ ስለነበር እንደዚያ ሞተረኛ እንዳያስቸገር ምክንያቱም ሞተረኛ ብር ብዙ ብር ነው የሞተረኛ ብር ያስጨምራል አንተ ሦስት ሺህ ነው የገዛሁትኝ ከአንተ በላይ ነው የሚሆነው ዳሎል ገበያ ላይ ቴሌግራም ላይ ስደውል የዴሊቨሪ በነፃ ነው ያ ማለት ይሆን፣ አንተ ያለህበት ቦታ በነፃ ነው የሚያደርስ። ዋጋው ስጠይቃ ደግሞ ሁለት ሺህ ዘጠኝ መቶ አለች። እኔ አሁን ትጠራጥር እቃው ራሱ ነው ወይ ብዬ ፎቶ ስትልክልኝ እራሱ ነው። እና ታዲያ እኔ እኮ አራት ሺህ ያልከኝ መስሎኝ፣ አንተ ይሄ እቃው አይደለ አራት ሺህ ነው ያልከኝ። እኔ አይደለ አራት ሺህ ብለኸኝ ማለት ነው። ሶስት ሺ እኔ ደግሞ አራት ሺ ያልከኝ መስሎኝ። ለሚያ አራት ሺ ነው የሰጠዋት፣ ስናይት ጋር የነበሩት ማለት ነው። እኔ ደግሞ አጋጣሚ ባንክ ቤት ነው የነበርኩት፣ ባንክ ቤት ማገኘሁት ብላለች። ለዛ ነው። ከዛ እነሱን እየሄዱ ሳያቸው አራት ሺ ብር ቆጠር ብር ቆጠር የሰጠዋት። እኔ እኮ ታዲያ በባለፈው ደውዬልህ እኮ እንዲያ በቶብር መልስ አለህኩ ብያለሁ። አላዳም ከሌላ ቦታ ወአይሄ ልጅ ምንድነው ተሳስቶ ነው ምናምን ብዬ እኔ ደግሞ ለአብዱ ስደውለት ደግሞ ለሚ ለሚ ማርታ ተኝታለይ ማርታ፣ አረ ለምን ቀስቅሽልኝ ግን አልኩ። ግን ኦልሬዲ አልሰማህም ማለት ነው እንጂ እኔ ሶስት ሺ እንደሆነ የነገርኩ። ከዛ ግን ለአብዱላ ራሱ ደውዬ ስልክ አልሰራ ብሎኝ የደሊቨሪ ጋር ሶስት ሺ አምስት መቶ ምናምን ሊደርስ ይችላል። ይሄ ልጅ ተወደደብኝ እንዳይለኝ እች ልጅ ከመጣች ደግሞ ሌላ ሰው አላገኝለትም ብዬው ማለት ነው። አይ ዝም ብላ የሆነ ነግረዋለን፣ እኔም ሰምቻ ያለው እነግረዋለን። አለበለዚያ እንደዛ እንደዛ እናረጓለን ብሎ ነበር አብዱላ ራሱ ማለት ነው። ምክንያቱም እኔ ደግሞ የሰው ስለሆነ ገብተኋላ አሁን የራስ የሆነ ነገር እንደፈለግ ታዛለ። በሰው ግን እኔ ሶስት ሺ ብዬ አምስት መቶ የሞተረኛ ብለህ ቅር እንዳትሰኝብኝ ማለት ነው።

አንዳንድ ነገሮች የሚጨምሩ አሉት ከብርም ይቀንሳል። እሱ እንደው ሶስት ሺህ ለምን ተቀበልሽ? ሁለት ሺህ ዘጠኝ ነው። ከባንክ ነው የነበርኩት፣ አጋጣሚ ጠዋት ነው የሄድኩትና ከባንክ ሲወጣ ብር ነበር ያወጣህ? አስራ ስምንት አወጣሁኝ።

ላው ስደውልለት ደግሞ ደሞ ሦስት ሺህ ነው የገዛሁት አለኝ። እና ታዲያ እንዴት አራት ሺህ ጥሩ ነው፣ መጠየቅ ለራሱ ጥሩ ነው። አሁን በኔ ቅር ከሚል እኔ ለአንተ ጥሩ አደረግኩ ብዬ አንተ ደግሞ በኔ ሌላ ቅሬታ ካልደረብህ በጣም ነው የሚያስጠላው። ገብቶሀል? ለሰው መጥፎ ጥሩ ማድረግ ይቀራል እንደዚህ አይነት ነገር። አንተ አሁን በኔ ቅሬታ ሲል እኔ ጥሩ

እኔ ደግሞ ሚረሳ ብራል ነው። አንድ ሺህ ብር አስራ ሁለት ጠር አስርና አንድ ሺህ ብር እግዚአብሔር እንዳይልብን ጠቅለን አስቀመጥናት ቦርሳ ውስጥ ማለት ነው። ከዛ ደግሞ ከቤት እንደዚህ እንደዚህ ታስታውሳላችሁ ታስታውሻለሽ ባንክ ላይ